የጃኒ የመታሰር ዜና ብዙዎቹ እየተነጋገሩበት ይገኛሉ። ጃኒ ታስራለች። የታሰረበችበት ምክንያት ደግሞ የአፍ ወለምታ በቅቤ አይታሽም ይላል ያገሬ ሰው። ጃኒ በጨዋታ መሀል የተለያዩ ቃላቶች ካፏ ወጡ። እነዛ ቃላቶች ደግሞ አንድን ግለሰብ ወይም ቡድንን ሳይሆን ማህበረሰብን አስከፉ። አንዳንድ ጊዜ በቲክቶክ ወይም ደግሞ በተለያየ የሶሻል ሚዲያ እንደዚህ አይነት ቃላቶች መውጣት እየተለመደ ነው። እንግዲህ ጃኒም እንግዲህ በጨዋታ መሀል የተለየ ቃል አወጣች። ያም ቃል ደግሞ ብዙዎችን አስቆጣ። ቃሉን መናገር መድገምም አልፈልግም። ምክንያቱም አንዳንድ ጊዜ ለቀልድ ብለን የምንናገራቸው ነገሮች መስዋዕትነት ያስከፍሉናል። ከዚህ ቀደም እንግዲህ እንደሚታወቀው ጆን ዳንኤል ሳያቅ በተናገረው ንግግር ነው እስካሁን ድረስ እስር ቤት ያለውና፣ ጃኒም እንግዲህ ከትላንትና ማታ ጀምሮ እስካሁን ባለው ሰዓት ጃኒ እስር ቤት መሆኗ እየተሰማ ነው። በእርግጥ ነው ያሳዝናል። ጥፋት አላጠፋችም አይደለም ጥፋት አጥፍታለች። ግን አንዳንድ ጊዜ ጥፋት ስታጠፉ አስባችሁበት የምትናገሩት ነገር አለ። አስባችሁ እንደዚህ አደርጋለሁ እንደዚህ አድርጌ ምናምን ብላችሁ አስባችሁ የምታጠፉት ጥፋትና ሳታስቡት ደግሞ ድንገት የሚወጣ በተለይ ደግሞ የአፍ ወለምታ በጣም ከባድ ነው። የአፍ ወለምታ በቅቤ አይታሽም። አፋችሁን ወለም ከሚለው ወይም የሰውነት ክፍላችሁን ወለም ቢለው ይሻላል። በጣም ይሻላል። ምክንያቱም ታሽታችሁ ትደናላችሁ፣ የምትጎዱትም እራሳችሁ ብቻ ስለሆናችሁ። በተለይ ደግሞ እንደዚህ አይነት መጥፎ ቃላቶች ሲወጡ ማህበረሰብን ሲሆን በጣም ከባድ ነው። እና እንግዲህ ሰሞኑን ላይቭ ላይ ነው ጃኒ ያንን ቃል የተናገረችው። እየተጫወቱ ባሉበት አጋጣሚ ነው ያ ቃል የወጣው። ያም ደግሞ ወደ ድሬዳዋ ሄዳ የተናገረች ያየችውን ያሳለፈችውን ነው። በነገራችን ላይ ሽቲ የሚለብስ ሰው ስርዓት የሌለው ሰው ማለት አይደለም። ሁሉም ኢትዮጵያዊ ማለት ይቻላል አብዛኛው ሰው ሽቲ ለባሽ ነው፣ ሽፎን ለባሽ ነው። ያው ሽፎንና ሽቲ በተ ትንሽ መልኩ ነው የሚለያየው እንጂ ያው ነው። ክፍት ነው፣ ከስር ሁሉም ቀሚሶች ክፍት ናቸው። እንዲሁም ደግሞ ባህላችንም ወጋችንም ክብራችንም ስለሆነ ሽቲ ቀሚስ መልበስ የሚያሳፍር ነገር አይደለም። ግን እሷ የገለጸችበት አገላለጽ የተናገረችው ነገር ጋር ተያይዞ በጣም ከባድ ያደረገው ሽቲ የማይለብስ ድሬዳዋዎች ብቻ አይደሉም። ሽቲ የሚለብሱት እኔ ራሴ ይለብሳለሁ፣ ማንም ይለብሳል። እሷም ደግሞ ቪዲዮ ስትሰራ ሽቲ ለብሳ ነው የሰራ ና ግን የተናገረችው ቃላት ከሽቲው በኋላ የተናገረችው ቃላት በጣም ከባድ ነበርና ብዙዎችን አስቆጥቷል። ያም ደግሞ ወጥታ ይቅርታ እንድትጠይቅ ተደርጓል። በጣም ብዙ ሰዎች ደግሞ ያው ይህንን ነገር እንዲሆን ፈልገው ነበረ፣ ፍላጎታቸው ደግሞ ሆኗል። በጣም ብዙ የተለያዩ የሶሻል ሚዲያ መታሰሯን እየገለጹ ነው። በእርግጥ ታሳዝናለች። አንዳንድ ደግሞ ሚሚዎች የሚሰሩ አሉ። አንዳንድ ጊዜ ቀልድ ያለ ቦታው ምንም አይጥምም። እውነት ለመናገር ነገ ምን እንደሚደርስብን አናቅም። በተለይ ደግሞ ሶሻል ሚዲያ ያለን ሰዎች እሷ ያን ነገር ስትናገር እንደዚህ ይሆናል ብላ አስብ አደለም ድንገት የተናገረችው ነገር ነው። በጨዋታ መሀል የተናገረችው ነገር ነው። ቢሆንም ግን እንደዚህ አይነት በተለይ ደግሞ ብዙ ተከታዮች ያለው ሰው ብዙ አገር ሄዶ ማህበረሰቡን የሚያገለግል እሱም የሚጠቀምበት እንጀራው እስከሆነ ድረስ ካፉ የሚያወጣውን ቃል መጠንቀቅ አለበት ብዬ አስባለሁ። መጠንቀቅ ያስፈልጋል። ለምን በጣም ብዙ ሰው ብዙ ሰው ብዙ ሺህ ሰው ተቀምጦ ነው ላይቭ የሚከታተላቸው እሚያቸው ና እዛ ውስጥ ያለው ደግሞ ሁሉም ወዳጅ አይደለም። ጥላት አለ። እንደዚህ አይነት ቃላቶች ሲወጡ ያን ቃላት ጠብቆ ለመጥፎ የሚያዞረው አለ። በእርግጥ ነው ይቅርታ ጠይቃለች። በጣም የተከፉ እህቶች አሉ፣ በተለይ የድሬዳዋ ልጆች የተከፉ በጣም ብዙ አሉ። ግን ይቅርታ ጠይቃ ነበረ። በምን ምክንያት እንደሆነ እንግዲህ አልታወቀም። እስር ቤት መግባቷ ግን እየተነገረ ና በስፋት ፖስት እየተደረገ ይገኛል። በእርግጥ ነው የድሃ ልጅ ነች። የድሃ ልጅ ያልሆነ በኢትዮጵያ ውስጥ ማንም የለም። ግን አንዳንድ ጊዜ ደግሞ ጥፋቶች ምን አይነት ጥፋቶች ናቸው ብለን ልናይ ይገባል ብዬ አስባለሁ። ማለት ድንገት ታስቦበት የሚወጣ ቃላት አለ። ከዛ ላይ ደግሞ ሳይታሰብ እንደዚህ በጨዋታ መሀል የሚሆን ቃል አለ። በነገራችን ላይ ይሄንን ያው የፍርድ አካላት ሕግ አዋቂዎች በትክክል ያዩታል ብዬ አስባለሁ። ከዛ ውጭ የሚሰሩ ሚሚዎች ደግሞ በጣም ነው የደበረኝ። እንግዲህ ናዩ ከእስር ቤት ወጥታለች። ከእስር ቤት የወጣችሁ ብዙ ወራቶችን አሳልፋ ነው። በአንድ ቀን፣ በሁለት ቀን፣ በሳምንት ስራት አይደለም የወጣችሁ። ዘጠኝ ወር ሙሉ ልጇን እስከ መውለድ የደረሰችው እዛ ነው። ከዛ በኋላ ነው ወጥታ፣ እንግዲህ ክርስትና ማደረገች ሳምንት ይሞላታ ወይ ሳምንት ወይ ከሳምንት በላይ ቢያልፋት ነው ከተፈታችና፣ ከሷ ጋር የምታያይዙት ከጆን ዳንኤል ጋር የምታያይዙት እችኛዋ ስትወጣ፣ ናየው ስትወጣ ጃኒ ገባችለት ምናምን የሚባል አለና፣ ነገ ምን እንደሚደርስባቸው አታቁም። ምን እንደሚፈጠር አናቅም። እስር ቤት ደግሞ ማንም ሰው ፈልጎት አይደለም። ጆን ዳንኤል እስር ቤት የገባው እንደዚሁ ባለማ ለማወቅ በሰራው ጥፋት ነው። ባለማወቅ በተናገረው ጥፋት ማለት የተናገረው ነገር በጣም ከባድ ስለሆነ፣ ከዛ ላይ ሲያስተላልፍ፣ ለአለም ሁሉ ሲያስተላልፍ የነበረው ከባድ ስለሆነ በተናገረው ቃላቶች ነው። እስር ቤት እስካሁን ድረስ ያለውና ናዮም በዛ ምክንያት ነው የገባችው። ከዛ ላይ ወንድና ሴት አንድ ላይ እስር ቤት አይገናኝም። እስር ቤት የሚገናኝ ቢሆኑ የልጁናት ናዮና ጆን ዳንኤል አንድ ላይ ይታሰሩ ነበረ፣ አንድ ክፍል ውስጥ ማለት ነው። ግን ያ አደለም። ለማታቁ ሰዎች ምናልባት አወቅም ብላችሁ እንደዚህ አይነት ሚሚ የምትሰሩ ቀል ያምርብናም ብላችሁ የምትሰሩ አለማወቃችሁን ነው የሚገልጸውና፣ ወንድና ሴት አንድ ላይ አይታሰርም። ጃኒም ደግሞ ዛሬ ስለታሰረች ከጆን ዳንኤል ጋር ትሄዳለች ማለት አደለም። ያን ነገር ስትናገረው እስር ቤት እገባለሁ ብላ አስባበት አደለም የተናገረችው። ላይቭ ላይ ነው፣ ጨዋታ ነበረ። ከጨዋታ መሀል ተናገረችው። እንግዲህ እየተፈጠረው ነገር ተፈጠረ። ለማንም ሰው እንደምናገረው እንኳን ለሴት ልጅ ለወንድ ልጅ እስር ቤት ጥሩ አደለም እና እች ልጅ ታስራለች። እግዚአብሔር አምላክ እንዲያስፈታት መልካም ምኞቴ ነው። ባለማወቅ በጣም ብዙ ስህተት እንሰራለን። የጃኒ የመጀመሪያው አደለችም፣ ብዙ ሰው ይሳሳታል። ብዙ ሰው እኔ የገረመኝ በጣም ዘር የሚሳደቡ ብዙዎች አሉ። እነሱ ምንም ሳይሆኑ ጃኒ መግባቷ በጣም ነው ማዝ ነው። እናት የሚሳደቧሉ፣ ዘር የሚሳደቧሉ። ይህ ነገር ቀላል ነው እያልኩ አይደለም። ሽቲ ሌባሽ ብላ የተናገረችው ነገር ቀላል የሴትን ልጅ ክብር ዝቅ የሚያደርግ ነው። የዛን አካባቢ ክብር ዝቅ የሚያደርግ ነው። ከዛ የበለጠ ደግሞ የሚሳደቧሉ። እንደዚህ ህጉ እየጠበቀ ከሆነ ለምን እነዛንስ አይመለከትም ነው? እሷ ምናልባት ነገ ከነገ ወዲያ ልትወጣ ትችላለች። መቼም ህግ ህግ ነው እና ቅጣቷንም ተቀብላ መደረግ ያለበትን አድርጋ ትወጣለች። ግን አንዳንድ ጊዜ ደግሞ አሉ በጣም ብዙ አሉ ከንትን በላይ ከሚገባው በላይ ማህበረሰብን የሚሰድቡ እንኳን ማህበረሰብን አደለም አገርን ጠቅላላ የሚሰድቡ በጣም ብዙ አሉና፣ ይሄ ህግ እነሱንስ እንዴት ያያቸዋል ማለት እወዳለሁ። ከዛ ውጭ እንግዲህ ጃኒ እግዚአብሔር ቀላሉን እንዲያደርግላት ምኞቴ ነው። የነጆን ዳንኤል ቀላል ተብሎ ገብቶ ነው እንግዲህ እስካሁን ድረስ እዛ ውስጥ ያሉት እንደ ቀልድ ነው። እንታሰራለን ብለው ሳያስቡት ነው ይሄ ሁሉ የደረሰውና፣ በተለይ ሶሻል ሚዲያ ላይ ያላችሁ ህይወታችሁ ኑሯችሁ በሶሻል ሚዲያ የሆነ ልጆች፣ የምታወጡትን ቃላት ተጠንቀቁ፣ የምትናገሩትን ነገር አስባችሁ ተናገሩ ለማለት እፈልጋለሁ በጣም ብዙ ስህተት እየተፈጠረ ነው እያያችሁ ነው ነገ በእናንተ የማይደርስበት ምክንያት ነገር የለም እና በተለይ ስሜታዊ ሆናችሁ በምትናገሩበት ነገር ላይቭ ላይ ገብታችሁ ስትናገሩ በጣም ብዙ ላይቭ ሪኮርደሮች አሉና ሪከርድ ትደረጋላችሁ ያ ነገር ቫይራል ይወጣል ከዛ በኋላ እናንተ ናችሁና ዋጋ የምትከፍሉት ሶሻል ሚዲያ ላይ ያላችሁ አስባችሁበት የምትናገሩትን እየተጠነቀቃችሁ ብትናገሩ መልካም ነው፣ ላለው እና እንደሚባለው የአፍ ወለምታ ስለማይታሽ ነው እንጂ የዛን ሁለት ማስተካከል ብትችል ከወጣ በኋላ መልሳ ማስተካከል የምትችል ቢሆን ይስተካከል ነበረ፣ ግን አይስተካከልም፣ ስለማይስተካከል ነው። ስለዚህ እሷ እንግዲህ እስር ቤት ናት። እግዚአብሔር መልካሙን ቀላሉን ያድርግላት። ለማንም ሰው እስር ቤትን አልመኝም። መጥፎ ነገርን አልመኝም። ሁሉም ሰው ተምሮ እንዲወጣ እግዚአብሔር ይርዳቸው ላለው በተለይ በእስር ቤት ያሉት እንግዲህ የታሰሩት ጥፋት አጥፍተው ነው ና ያን ነገር ቀላል ያደርግላቸው። ላለው ከዛ ውጭ ግን ጃኒና ጆን ዳንኤል ይገናኛሉ። ናዮ ስለወጣች ነው እሷ እንደዚህ የሆነው ስህተት ነው። እውነት ስህተት ነው። ያና ይህ ነገር በፍጹም የማይገናኝ ነገር ነው። ማንም ሰው ልታሰር ብሎ እንደዛ የሚያደርግ የለም። ከዛ ውጭ ደግሞ ብትታሰር እንኳን ከጆን ዳንኤል ጋር እንደማትገናኝ ጠንቅቃታል። ትጠብቃለች ህጎም አይፈቅድም፣ ለማለት ነው። ጃንዬ መልካሙን ያድርግልሽ እላለሁ። ከዛ ውጭ ግን ጌመሮች ላይቭ የምትገቡ ልጆች የምትናገሩትን ቃላት በጣም ተጠንቀቁ። በጣም በጣም በጣም እየተጠነቀቃችሁ በተለይ ማህበረሰብን፣ ወገናችሁን፣ ሴትነትን ዝቅ የሚያደርግ ነገር እናትን፣ ቤተሰብን አትሳደቡ። ወይም ደግሞ የምትናገሩት ነገር ክብርን ዝቅ የሚያረግ ነገር አይሁን። ይህንን ለማለት ነው ዛሬ የመጣውት። እንግዲህ በሌላ ቪዲዮ እስከምንገናኝ ለሙስሊም እህት ወንድሞቼ መልካም የኢድ አላድሃ በዓል ላለውኝ እግዚአብሔር አምላክ ኢትዮጵያ ሀገራችንን ሰላም ያድርግልን። ሰላም ሆኑ።